ሁለቱንም ጭመቅ፣ ምንም አያደርግም። ይሄ ቡርቱካን ተፈርቶ ተፈርቶ ካልሆነ ለተቆርጦ የሚበላ እኮ አይደለም። መፈላቱ ከሆነ የጠቀመን እንጂ፣ ቆይ ይበላሽ ነበር። ታውቂያለሽ? ማን ይበሏል ቡርቱካን። እኔ እኮ እንደት እንደጨመቅሽው ራሱ ገርሞኛል። ይኸው ዲቦራ መቤቴ ነው። ይኸውልሽ በብዛት በብዛት ማለት ነው የሚጽፉት፣ እንትና ስታስጠቁራት እንትና የመጥፎ ነገር ስትናገር ይግባባሉ። ለምንድን ነው ያልተቆጣቻት? የማይሆን ነገር እሷን አይደለም ነው ለምን አላለቻት ነው እንጂ የሚሉ ሌላ ነገር እያየው አይደለም ነው። እኔ ጋ ይጽፋሉ፣ ይጽፉልኛል ነው ሽ ኔጋም ብዙ ነገር ይጽፉልኛል ምናምን፣ ግን ይሄ በቃ ትናንትና አንሳ ነው። በአጠቃላይ አሁን እንደዚህ እንደዚህም ሳይሆን ትናንትና አለመርሳቱ ቆንጆ ነው። በውስጥም ያልኩሽ እንደዛ ነው። በውጭ የምልሽ እንደዚህ ነው። ነገ የምልሽ እንደዚህ ነው። ከነገ ወዲያ የምልሽ እንደዚህ ነው። ያ አሁን እዚህ ጋር በውስጥ ብዬሽ በውጭ ማለው ነገር የለም፣ በውስጥ የነገርኩሽ ነገር አለ እና አንቺ ብዙ ነገር አሳልፈ መተመተመተን እዚህ ጋር አሁን ላይ እንደዚህ በእንደዛ በተራ ምክንያት፣ በዛ ላይ ደግሞ በኮሜንታተር ትማለቱ እኔ በኮሜንታተር አይደለም። ይኸውልሽ እኔ ራሱ ሳየው ቪዲዮ የሚመስለው ዲቦራ መቤቴን በቀጥታ ለኔ ያመኛል። ማለት አንድ ነገር እንገርሽ ያመኛል። ጤነኛ ነኝ፣ ሰላም ነን። ምን አስቤ ነው? ማለት እኔ እግዚአብሔርን ቤታ ነኝ ማይመስል ነገር ነው። እዚህ ጋ ማይመስል ነገር ነው። ቢኮዝ ይኸውልሽ፣ ማሚ ይኸውልሽ፣ ቆርጠ የፖሰቱ ይኸውልሽ ነው። ተጣልቼም ሰወጣ አይተዋለኝ፣ የተጣላሁትም ከእሱ ጋር ነው እንደት ነው ለአንቺ? ፐርሰናሊ እኔና አንቺ ኬዝ የለም፣ የተገናኘንበት ነገር የለም። ምን ነው ቤታ፣ ጓደኝነትን አሁን እንደዚህ እንደቀላሉ አይተሹ እንደዚህ ስታወሪ ይገርመኛል። ጓደኝነት ናንቺ ቤታ፣ ብዙዎቹ ብዙ ነገር እንትን ሲሉን እኮ እኔና አንቺ አብረን መተናል እዚህ ድረስ ማለት ነው። አስመሳይ ቢሆን ኖሮ ከአንቺ ጋር አንድ ቀን አልዘልቅም ነበር። አስመሳይ ቢሆን ከጀርባ ሽጄ ከብዙ ሰው ጋር ታረቅ ነበር። አስመሳይ ቢሆን ኖሮ ግልጽ ግልጽ ብዙ ነገሮችን ግልጽ አላወራልሽም ነበረ። ማንም ምንም ጠብ ያለ ነገር ለአንቺ መቼ ባላወራልሽ ነበረ። እና እውነት ስለመናገር ከሆነ አንዳንድ የሚጻፉ ነገሮች የሚባሉ ነገሮች ምናምን አሉ። እኔ ጋርም አሉ አንቺ ጋርም አሉ። ያለ ነገር ነው ከአንቺ ጋር ያለ እንደዚህ ኮሜንታተሮች

ሰላይ ሊገባ ይችላል እዚህ ቤት ውስጥ ልብስጡ ልብስጡ ልብ ስጡ ሁላችሁም። በማርያም መጥፎ ነገር አለ እኮ ብዙ። የለም እንደዚህ ጥያቄ ነው የሚጠይቁት እንጂ ብዙ መጥፎ ነገር የለም። መቀየት አባሻት ታያቸው። በቃ ታይ፣ እኔኛ እናውራ ይህ እናንተ ግን ኮመንታተር በቃ እንደው አንድ ቀን ሰውን አንዱንማ ለነገሩ ስንቱን አሳበዳችሁ እኮ። ተዉ ተዉ፣ በእግዚአብሔር እናቴ ትሙት የምትሉት እኮ አንዳንዴ እኮ ማለት ጥሩ አይደለም። አሁን የሚሰማቸው ሰው ካለ ብዙ ሰውን የምታለያዩት። በሉ ጨዋለች። በዚህ በኩል ለሌሊት ዋለይ እንጀራ እየበላው ነው፣ ግን ሁሌ ስለማልበላ ችግር የለውም። አንተ ውሻ ጀምርኩ። ሰምተዋል እንዴ? ለጠልጣል መሳደብ። አሁን ደግሞ የአንተ ተቃራኒ የሆኑ እነ ኦርቶዶክስ አባቶቻችንን አማራም ሆነ አንተ ኦሮሞ ሆነ መሰለኝ። እኔ እንደው ነው ኢትዮጵያዊ ነኝ፣ ከድሮም አሁንም ወደፊት። አብይ እየተመቸኝ ነው። አሁን ሜጋ ፕሮጀክቶች ስላመጣ ተመችቶኛል። ይሄ አባይ ግድቡ ስላለቀ ነው፣ ነዳጁ ስለወጣ ምናምን ተደስቻለሁ። አዲስ አበባን ደግሞ ፓሪስ አርጓታል፣ የመጨረሻ አምሮባታል። ገጠሮች አካባቢ ስትሄድ ደግሞ አማራ ክልል፣ ትግራይ ክልል ደግሞ ፓሪስ አልሆን። ገጠሩን ምን ማድረግ ይችል መሰለ? እንደው አማራውም ሆነ የትግራይ ክልል ውጭ የሚኖር ሕዝብ ብዙ ነው አይደለ? ሕዝቡ አዋጥቶ ያችን በአጭር ጊዜ ማልማት ይችላል። በአጭር ጊዜ ነው ያባት ጌታን። ውጭ ያለው አማራ ገንዘብ የሚያወጣው ቲክታክ ላይ ጊፍት የሚሰጠው አማራ ጎንደርና ጎጃምን ዱባይ ማድረግ ይችላል። የትግራይን ልጅም ትግራይን አደይ ትግራይ ወርቅ ትግራይ የሚላትን ወርቅ ማድረግ ይችላል፣ ይችላል። አብይ አህመድ እኮ ፍራኦል በል ፍራኦል ነው በቃ። የሆነ ሸዋሸዋ ነው የሚሰራው ምናምን ካለ ጦርነት ሸዋሸዋ ተሰራ። ሰው ዝም ብሎ አበደ እንጂ ማን ተነካ? ማንም ሰውካዝቡ እኮ አበደ እንጂ። መንሱር ጀማል ነው እንበለው። አረ ፍራማ ፀዴ ናት ጌታ ፍራ ፀዴ ነው ሰሃኔ እንጃ፣ ግን ሀገራችን ሰው ምን መሰለህ ይቀናል። አበሻ አለ ስትባል ደሙ ይፈላል። ምክንያቱም አብዛኛው ፎከት ስለሆነ አለ ስትባል ይናደዳል። ሌላ ታሪክ የለም። የለው መኖር የለው መኖር የለው ማን የሌለው እግዚአብሔርን የለውም። ፍራኦልን እንደው የሆነ የሆነ ለዚያ ጊዜ ብትለው ኖሮ ትደነግጥ ነበር። እስቲ ለእኔ አሁን አንድ አስራ አምስት ሺህ ዶላር ይላክልኝ ላስ ላሳረግሽው አ ምንድን ነው ላስላሳ ሳትለው በፊት ለዚህ ቸግሮኝ ነው ብለ እንደ ወንድም ብታወራው ጌታ ምስክር ይለቅባል። መኖሩና ለመኖሩ ለማረጋገጥ ነው ነገርኩ እኮ ይለቅባህ፣ አላልኩ አንተ። አሁን በፍቅር ፊራዬ እንደዚህ እነዚህ እነዚህ የሆነ ነው ፕሊዝ፣ የሆነ አገር መሄጃ ብትለው ኖሮ ድንግጥ ብሎ ነበር የሚለቅብህ። ግን የለውም እግዚአብሔርን የለውም። ብዙ ሰዎች ያቆታልኩ ታ የሌለው ሰው ሊሆን ማኛ ይከፍለዋል የሚባለው እንት ክላሽ አያደርግ አላምንም ለአንተ ይከፍላል ብዬ አለ ለአንተ ቢከፍል፣ አሁን እ ጋ እዚህ አታወራም ነበር። እንደሚያሳየው ብር ከሆነ ብር ለአንተ ቀላል አይደለም። አሁን ሰባት መቶ ሺህ ምናምን እሰጣለሁ የሚለው ለአንተ ሁለት መቶ ሺህ ዶላር ቢሰጥ አስበዋል ይሁን ይሰጠኛል ብጠይቀው ብለው ይሰጠኛል እኔ ሼመኛ ስለሆንኩ እንጂ ብለው ይለቅብኛል ብለው ይለቅብኝና እኔም ቀልበ ይገፈፋል። ገባ መቼም አይለቅልም። ጥሩ አይመጣም። ምንም ጥቅም የለውም። ገባ ቴምርን ሁለት ወር የተከራከረ ሰው ምን ሆነ መሰል እኔ በስነስራ ሰው ትራኩን ገዝቶ አጋሽቶ አጥፍቶ ምን ብሎ ሰው ላይ ታብዳለ? ሀብታም ቢሆን በዛ ደረጃ ያንን ሁሉ ሚሊዮን ብር ቢኖረው ዚህ ብር አትጨማለቅ፣ ቢ ስሜን አታጥፊ ማለት የሚችል ደግሞ ታወራለች። ተቀበልኩት አፍንጫውን እ አጭበረበረኝን ተቀበልኩ ብሎ እንደገና ስም ይጠፋል። በሁለት ሰጠህም እኮ ትሰደባለህ፣ ባትሰጠህም ትሰደባለህ። አሁን እግዚአብሔር ምስክሬ ነው የምልህ አርባ ሺህ ዶላር አውጥቶ ቢሰጣት ይሄው አፍንጫውን ይዤ ተቀብዬ ይሄን ሌባ ተቀበልኩት ብላ ደግሞ ስድብ ትጀምራለች። ስለዚህ ሰጥቶም ተሰድቦ ሳይሰጥም ተሰድቦ ከሚሆን ነው ትጩ ምንም አታመጣም። ገባህ ለሚያተወር እንጂ የምታግዘው ለሚሰድብ ሰው አታግዝም። ይሄ የስራው ባህሪ ነው ጅቦ ምን መሰለ ይሁን፣ እኔ አሁን አንዳንዴ መጽሐፍ ቅዱስም እንደማንበብ ያደርገኛል ቁርአንንም። የተለያዩ እምነት ያደነኩች ነው እና ምን መሰለ ህዝብ መሪውን ይመስላል ይላል እና አብዛኛው ህዝቡን ስታየው የሆነ ያልሆነ ነገር ነው እየተቀየረብህ፣ አይደለም ይሄ ህዝብ። ግን ምን መሰለ ፊራ የደበራቸው ከእኔ ጋር ስለተጣሉ ብቻ ኖ እን እኔም ፍራውልን ብሰድበው ልንገርሻ አለ፣ ያረዳለች ፍራውልን ብሰድበው። አያችሁ የኒማኛ ማመን ቀብሮን ይላል፣ መልሰ ይልሱኛል። ከዚህ በፊት እኮ ፍራውልን አጭጅዋለሁ፣ ሰልቤዋለሁ። ስለዚህ እንደገና ከፍሎዬን የተስማማ ነው። ከዛ በኋላ ኖ እውነቱን ስትናገር ነበር እንደለለው ሸሸ እንደሆነ አገር ላይ ብዙ የዛኔ የተናገርከው እውነት ነው። አሁን እንዴት አለው አያ። ከዛ ደግሞ እንደዛ፣ ይኸውላችሁ ዮኒ ማኛ ማለት እንዲህ ነው ብለው ሙልጭ አረጉኝ። ኖ ለምንም አይታ፣ አንቺ ከፍራውል ጋር ተጣልተሽ የተናገርሽው ነገር ልክ የለውም። ሹዋሹዋ እንደሚሰራ እከሌን እከሌን ስም እየጠቀስኩ ላይ ሳይከፍለኝ ነው መከፈሉና ለመከፈሉን ሳይሆን የዛኛው አሁን ልክ ነበር። እኔ ከሆንኩኝ ክፍያ አለ ዝም ብያለስ ማማመኔ። ስማኝ ጅቦ ቆይ እሱ የዛን ሰዓት ስትጣሉ ያወራው ልክ ነበር፣ እናቴን ልክ ነበር። አሁን የምንቀየረው እዚህ ሀብት ላይ ነው። ጥያቄ መክፈል አይከፍልም፣ እርግጠኛ ነኝ። የለውምም አይከፍልምም። እናቴ ትሙት። ምን መሰለህ አሁን ልንገርህ፣ ፍራኦል ረድቷል ወይስ አልረዳም? ሶሻል ሚዲያ ላይ በኢትዮጵያ ብር፣ በኢትዮጵያ ብር ረድቷል አንዳንዴ ደግሞ ብዙ ሮቹ የሆኒ አንዳንዴ ምን መሰለ ኖ ኖ አንዳንዴ ወጣውና ጅቦዬ፣ ፍራኦል ቲቻ ረድቷል አልረዳም? ሶሻል ሚዲያ ላይ ካለ ነው። ማን ነው የረዳው? ከማንም በላይ ብዙ በድብቅ የረዱ ወንድሞቻችን አሉ። በጣም ብዙ ከሌ ከሌ ስማቸው እንዲጠቀስ እንኳን የማይፈልጉ አሉ፣ ከፍራኦል በላይ። ኖ ኖ ኖ ኖ ውሸቱን ተው፣ ውሸቱን ተውና ሶሻል ሚዲያ የሚታወቁ ሰዎች ሰዎች ማን ነው የሚረዳው? እኔ ፍራውል ከረዳቸው ይልቅ በጣም ያሳቀቃቸው ብዙዎች ናቸው፣ በዓይኔ ይቅርታ አድርጉ። አልሰጥም ማለት ትሳቀቃል እንዴ? ሳይሆን ወደ ራሳችን ጉዳይ እንግባ። እኔ ጓደኛ ስለሆነ ብሞት አሳልፍ ያልሰጠው አንድ ነገር እነግርሃለሁ። ለእናትና ለአባት ሁሉንም አትነግረውም፣ ለጓደኛ ነው። ጥሩ ጓደኛ ደግሞ አይገኝም በአሁን ጊዜ እና እዚህ አይነት ጥሩ ጓደኛ በመሆን እነሱ ሊኮርብህ ይገባል። ቅድም ስታወራ እየሰማው ነበር አንተ ቤት ያውም እየሳኩኝ ኮመንቴን እያየሽ ነበር እያየሁን ነበር። እና ስለ አማራው ትግል ስታወራ ነበርና የአማራ ትግል ሶስት አመት ሆነው። አብይ አህመድም እኮ ትግሉን ሶስት አመት አደረገ። አጠፋችኋለሁ ዘኞ ማክሰኞ እያለ እንዲህ ነገር ትንሽ ለሙድ አሪፍ ነው። እንዴት ለሙድ ነው የሰው ልጅ ነፍስ፣ በብረህ ገብተህ ብቅ ጥልቅ እያልቅ እንዴት ነው ጦርነት የሚያልቅ? ማልዲቭ በቃ ልናጠፋቸው ነው። አይ፣ በስነስርዓት ፊት ለፊት መጣው አይጋፈጡም። ብቅ ትልቅ ነው ጨው ቡቴው ገብቷ ብቅ ለምሳሌ የትግራይ ጦርነት ላይ ፊት ለፊት ነው ገባ ትግራይ መጣ ጦርነት ላይ ነኝ አለ። በሚችሉት ተፋል የሆነው ሆነ የሆነው ውዳይ ሆነ ዓለም አወቀው ምን አወቀው። ከዛ በኋላ ምን ሆነ? አደባባይ ላይ እርቅ ተፈጠረ አደለ ስምምነት ተፈጠረ አለቀ። የአማራው ይኸው አብይ ጎጃም ይሄዳል፣ ጎንደር ይሄዳል፣ ሳይክል ይነዳል፣ መርከብ ላይ ይዞራል። ምን ይላል? ጀልባ ላይ ይዞራል። የቱ ጋር ነው ታዲያ ጦርነት ያለው? ዘሜ እንዳየው የሆነች ቦታ ላይ ቴክ ሲያገኝ ይወልድበታል። ግዛቱ ነው የሆነ አብይ። ጎጃምና ጎንደር ስለታየ ብቻ አይደለም። አንዳንድ ቪዲዮዎችን ባጋራ ፋኖች የማድረጉት የኢትዮጵያ መከላከያ ሰራዊትን ብታይ እውነት አብይን አጅ